ስለ ረከሰ ስራዋ አሰበች በልቦም ያዘነች እና የተከሰች ወደ ሰማይ ወደ እግዚአብሔር አይነቿን አቀናች። በማንጋጠጥም ውስጥ አምላክን የወለደች የመቤታችን የቅድስት ድንግል ማርያምን ስዕል አየች። በፊቷም አለቀሰች። ፍጥረቶችን ሁሉ የምትልጃቸው አምላክን የወለድሽ መቤቴ ተዋሽኝ፣ ከሁሉ ሰዎች ጋራ ገብቼ የመጣሁበትን ስሬን የፈጽምኩ እንደሆነ ያዘሽኝን ሁሉ እኔ አደርጋለሁ ብላ በማመን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 ከሰው ወገን እንደሆነች ተገለጠችለት። ወደ እርሷም ሄደ። እርሷ ግን ከእርሱ ሸሸች። ወደ እርሷም ይደርስ ዘንድ ከኋላዋ በመሮጥ ተከተላት። ከዚህም በኋላ ዘሲማሶይ ከኔ ራቅ፣ መነጋገር ከፈለክ ጨርቅን በምድር ላይ ጣልልኝ እከለልበት ዘንድ ብላ በስሙ ጠራችው። በስሙም በጠራችው ጊዜ እጅግ አርንቆ ጨርቁን ጣላላት። ያን ጊዜም ለብሳ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 አምላክ የመሆንንም ተስፋ ሳደረባትና አሳታት። ያንን ዕፀ በለስም ባየችው ጊዜ አማራት በልታ ባሏንም አበላችው። ያን ጊዜም የብርሃን ልብሳቸው ከላያቸው ተገፈፈ። እነርሱም ረቁታቸውን እንደሆኑ አውቆ በበለስ ቅጠል ሀፍረተ ሥጋቸውን ሸፈኑ። እግዚአብሔርም ስህተታቸውን አውቆ አስቀድሞ እባብን ረገመ። በእርሷና በሴቲቱ ዘር መካከል ጠላትን አጸና።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 እንዲህም አለ፦ በኋላ ዘመን የእግዚአብሔር ልጅ መጥቶ ከድንግል ይወለዳል። ያን ጊዜም የጥበብ ሰዎች ይህንን ወርቅ ከርቢውንና እጣኑን እጅ መንሻውን ያመጡለታል። እርሱም መዝግቦ በዕቃ ቤታ አኖሮ ወደ ኖኅም እስኪደርስ ከትውልድ ትውልድ ሲታለፍ ኖረ። ከኖኅም በምስራቅ ሰዎች ወደሆኑ ሆኑ የጥበብ ሰዎች እስኪደርስ ተላለፈ።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 ነገስታትም ይዘው መጥተው ይገብሩለታል ወርቁ ስለመንግስቱ እጣኑ ስለ ክህነቱ ከርቢያውም ማያዩ ስለሆነች ሞቱ ነው ለአባታችን አዳምም 930 ዓመት ሲሆን መላልኤልንም 135 ዓመት ሲሆነው በተፈጠረባት ዓርብ 9 ሰዓት አረፈ ያረፈባትም ሰዓት ከገነት ይወጣባት ናት በዚያን ጊዜም የመላእክት ሰራዊት ከልጆቹ ጋር ተሰበሰቡ። መልካም አገናናዝም ገነዙት፣ በብዙ ሽቶዎች መዓዛውን አጣፈጡ። ይህም በገነትና በደብር ቅዱስ ያለነው ስጋውንም በፀሐይ ሞጫ በኩል በዋሻ ውስጥ አኑሩ። የሚያበራ መብራትንም አኑሩ። ከእርሱም ጋራ ወርቁን፣ ከርቢውን እና እጣኑን አስቀመጡ። ዋሻውንም በአዳምና በሔዋን በሴት ቁልፍ ቆለፋ አተሙት። የጥፋት ውሃም